ግስና ሲመጣ ጎን ለጎን ከአሜሪካ ይመስለኛል የተደወለው ማለበር ጌታዬ ፍፁም አቻምየለህ ባላለሁ። እንደምን አሉ? ሰላም ኖት? ሆይ በጣም ስመጥር እንደሆኑ አበበ ፈለቀ ሲነግረኝ ነበረ። ከባድ ነገር ስሜን እያጠፋ ነው ማለት ነው። በበጎ ነው፣ በበጎ ነው። ስለ ራስ ትንሽ ነገር ይንገሩኝ እስኪ። እሺ ምንድን ኬል ጠበቃ ነኝ፣ እዚህ ዋሽንግተን እና ዲሲ አካባቢው እና የትምህርቴንም በሃንጋሪ እና በአሜሪካ ነው የተማርኩት። ከዛ በላይ የምንላለው እና ይሄው ነው። የአቤ ነው እንግዲህ ይህንን ኮንታክት የሰጠኝ ዛሬ እዚህ ባሉ በቀድሞ የሃንጋሪ የስኮላርሽፕ ተማሪዎች እና በጓደኞቻቸው ስም ትንሽ ገንዘብ ዶኔት ለማድረግ ነው እንደውም ይጠቅምናል ይሄ ሩሲያ የተማራችሁ የታላችሁ ሃንጋሪ የተማራችሁ የታላችሁ ለማለት ጥሩ የሃንጋሪማ ይኸው ከፈለው ሌሎቹስ የቻ የተማሩ አሉ ዩጎዝላቪያ የተመላ ሶሻሊስት ሀገር ኪውባ የተማሩ ስለዚህ በዚህ አጋጣሚ ይሄ እንደ ቻሌንጅ ሆኖ መቀጠል የሚችል ይመስለኛል። እርግጠኛ ነኝ አለን ይላሉ በየቦታው መቄዶኒያን ለማገዝ እንግዲህ አረጋውያኑን የአእምሮ ህሙማንን ለማገዝ የቀጥታ ስርጭት ከጀመርን ይዋውን ዛሬ ወደ 44ኛ ቀናችን መጥቷል። ስለዚህ የተለያዩ ነው። ስለዚህ እርስዎም እዚህ ጋር መገኘቶ በጣም ጥሩ ነው። ምክንያቱም በመላው ዓለም ያሉ የተለያዩ ቦታዎች ላይ የተማሩ እጃቸውን ለመቄዶኒያ ለመዘርጋት ያሰቡ ሰዎች ይደውላሉ ብለን ተስፋ እናደርጋለን። እርስም እስኪ መጀመሪያ ልግስናውን ከመስማታችን በፊት ለእነሱ ጥሪ ያርጉልን። እዚ እኛም አካባቢ ሆነ በመላው አሜሪካ በመላውም አውሮፓ እንግዲህ እኛ በስኮላርሽፕ ሄድን ልጆች በጣም ብዙ ሺዎች ነን እዚህ እኛም አካባቢ ጀርመን አገር የተማሩ፣ ቸህ የተማሩ፣ ራሻ የተማሩ፣ ኪውባ የተማሩ ሌሎችም እንደዚሁ የድሮ ወዳጅ ሀገሮች የዛሬም ወዳጅ ሀገሮች የተማሩ ብዙ ልጆች አሉ። ብዙዎቹ በጥሩ ሁኔታ ላይ ነው ያሉት እና እነሱም እነዚህን የቀድሞ ጎረቤቶቻችን፣ ዘመዶቻችን፣ ጓደኞቻችን፣ የጓደኞቻችን አባቶች አንዳንዶችም ደግሞ ጓደኞቻችን ሊሆኑ የሚችሉ እናቶች አረጋን ረዳት ያላቸውም የሌላቸውም ለእነዚህ እጃቸው እንዲዘረጉ በዚህ አጋጣሚ እጠይቃለሁ። ስለ እርስዎ ሰማን እንግዲህ በብዙ እንቅስቃሴ ውስጥ በተለይ በዚህ የተቸገሩትን በማገዝ እንቅስቃሴ ውስጥ ብዙ ጊዜ ይሳተፋሉ፣ ብሎኛል ላቤስ ለርሶ አውሮቱ አይጠግብምና፣ ምናልባት አሁን አሜሪካን ዋሽንግተን ዲሲ አካባቢ ብዙ ኢትዮጵያውያኖች አሉ። እንዲ የህግ ምክር የሕግ ግልጋሎት ማግኘት ለሚፈልጉ የመገኛ የቢሮ አድራሻዎትን ማግኘት ይችሉ ይሆን? ጥያቄ ስላለ ነው። አዎ፣ ማለት ቢሮ አሌክዛንድሪያ ያለው በፌርፋክስ ካውንቲ ውስጥ ስልሳ ፉለር ኮርት አሌግዛንድሪያ ቨርጂኒያ ነው። የስልክ ቁጥር ደግሞ ሰባት ዜሮ ሶስት አምስት ሃያ ሁለት ሰማንያ ዘጠኝ ዜሮ ዜሮ። በጣም ደስ ይላል። እንግዲህ የአቶ ፍፁም አቻምየለህ ከአሜሪካን የደወሉት ለመቅዶኒያ እጃቸውን ለመዘርጋት ነው። እስኪ አሁን ምን ያህል እንደሆነ ይንገሩን እና ቀናችንን አስተካክሎ የጀምሩልን እሺ ያው እንግዲህ በእኔ የእኔ ገንዘብ ብቻ አይደለም። ይሄም እንዳልኩት አንጋሪ የቀድሞ ተማሪዎች እና የእነሱ ወዳጅ እና ጓደኞች፣ ዘመዶች ስም ነው መጠነኛ ገንዘብ ናት። አንድ ሺ አምስት መቶ ዶላር ነው ዶኔት የምናደርገው። ያንን እንግዲህ በባንክ አካውንት እናስገባለን። ዋው አንድ ሺ አምስት መቶ ዶላር በጣም ከልብ እናመሰግናለን በአረጋውያኑ በአእምሮ ሁማኑ ስም በጣም ትልቅ ነገር ነው። ከአንድ ዶላር ጀምሮ ለመቅዶኒያ ዋጋ አለው። እውነቱን ለመናገር እንግዲህ ባላችሁበት ሁሉ እግዚአብሔር አብሯችሁ ይሁን፣ ያሰባችሁትን ሁሉ ያሳካላችሁ። ጋሽ ፍፁም ስለ ልግስና፣ በዚህ ልግስና ውስጥ ለተሳተፉት በአጠቃላይ እንግዲህ እግዚአብሔር በጤናም በእድሜም በሁሉም ነገር ውለታችሁ እንዲከፍል እኛም ለአረጋውያኑ እንዲመርቃችሁ ወደ እነሱ ልከናል። እንግዲህ ምርቃቱ ይደርሳችኋል፣ በህይወታችሁ ታገኙታላችሁ። መልካም መልካም። እኛም መሄድ ድል ስለሰጠ እናመሰግናለን። እናንተም እንግዲህ በርቱ። አንተንም በዚህ አጋጣሚ አመሰግናለሁ። እግዚአብሔር ይርዳችሁ፣ ይርዳን ማለት ይፈልጋል። በጣም እናመሰግናለን። መልካም ቀን ብያለሁ። እሺ፣ አመሰግናለሁ። ዋው! እንግዲህ ድንገት እየተወራ ልግስና ከመጣ መቀበል ነው። ዶክተር እግረ እርጥብና ያንተ እንዳለው ነው እንግዲህ አቶ ፍፁም አቻምየለህ ኑሯቸው በአሜሪካ ነው ጠበቃ ናቸው የአንጋሪ ተማሪ ናቸው ቅድም እንደሰማችሁት እናም እሳቸው የሚሉት ምንድነው አንጋሪ የተማራችሁ ሩሲያ የተማራችሁ በየቦታው የተማራችሁ በተለይ ሶሻሊስት ሀገር ላሉት ነው ቻሌንጄ ብለዋል ኩባን ጨምሮ ስለዚህ እኛ ሰብሰብ ብለን አንድ ሺህ አምስት መቶ ዶላር ለመቄዶኒያ ነው በረከት ብለናል ብለዋል። እናመስግናቸው። አንድ ሺህ አምስት መቶ ዶላር አይደስ ይላል። በጣም በጣም ደስ ይላል።